አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚችም ቀን ለአባታችን ሊቀነ ጳጳሳት ሰላሳኛ የሆነ የእስክንድርያ ሀገር ሊቀነ ጳጳሳት አባ ዮሐንስ አረፈ። የማርያም እና የማርታ ወንድም ጻድቅ አልዓዛር አረፈ። ሊቀነ ጳጳሳት አባ ዮሐንስ። በዚችም ቀን ለአባቶች ሊቀነ ጳጳሳት ሰላሳኛ የሆነ የእስክንድሪያ ሀገር ሊቀነ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረ ነበረ። ከልጅነቱ ጀምሮ በገደል ተጠምዶ የሚኖር ነበረ። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋትና የእውቀቱም ዜና በተሰማ ጊዜ እስክንድሪያ ሀገር ላይ ይዘው ሊቀነ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርንም በዘመኑ የቤተ ክርስቲያንን ስልጣን አጠና የማባስ በተሾመበት ወራት ደግ ምእመናን አነስጣስዮስ የሚባል ንጉስ ነበረ። በአንጾኪያ የከበረ አባት አባ ሳሮን ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዱ በኋላ እንደ አባቶቻችን እንደ አባ ዲመጥሮስና እንደ አባ ዲዮስ ቆሮስ እምነት ያለ መቀላቀል ያለ መለወጥ ያለ መለያየትና ያለ መጨመር አንዲት ባህሪ አላቸው። አባ ዮሐንስ መልእክቱን ተቀብለው ኢጲስቆጶሳትንም ሁሉ ተለያይተው የነበሩ ሐዋሳትም ተመልሰው አንድ ስለመሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳሮን እንዲህ ብሎ ጻፈለት። ይህም ስለ መለኮትና ትስብእት የአንድ ባህር ሕልውና ስለ ወልድ እግዚአብሔር ያለመለያየት ያለመቀላቀልና ያለመለወጥ ሁለት አይድል የሰውን ባህሪ ከመለኮት ባህሪ ጋር አንድ አድርጎ በማዋሃድ ሰው ስለመሆኑ፣ ጌታችንንም የሚከፋፈሉትንም ወይም ተጨመረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው እሩቅ ብእሲ ነው የሚሉትን በመለኮት ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሳው ስጋ ስለ እኛ መከራ እንደተቀበለ እናውቃለን። እኮን ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የህይወት መንገድ ናት አለ አባሰውሩስም ይህችን የአባ ዮሐንስን መልእክት ባነበበ ጊዜ በመልካም አቀባበል ተቀበላት። ዋንጾቅያ ሀገርም ሰበካት ስለ ቀናች ሃይማኖትን። በመካከላቸው ሰላም፣ ፍቅር እና ስምምነት ሆነ። ይህም አባት ህዝቡን እያስተማረ አስራ አንድ ዓመት ኖረ። ከዚያም በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ማረን። በረከታቸው ይደርብን ለዘላለም አሜን። ጻድቅ አልዓዛር። በዚህችም ዕለት የማርያምና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሰው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። በትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ ሀገር ላይ በአንብሮተ እድ ኢጲስቆጶስነት ሾሙት። መንጋውንም በመልካም ማጠባበቅ ጠበቀ። በሹመቱም አርባ ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማርም፣ በረከታቸው ከእኛ ጋር ትኖር ለዘላ አለሙ አሜን። በገባ በ ሀያ ሰባት የማህሌተ ጽጌ ደራሲ የአባ ጽጌ ድንግል ወርሃዊ መታሰቢያቸው ነው። ሀገራቸው ወሎ ቦረና ሲሆን ደራሲና ማህሌታዊ ናቸው። ጻድቁ በ13ኛው ክፍለ ዘመን ማብቂያ ጀምሮ እስከ 14ኛው መቶ ክፍለ ዘመን የነበሩ ሲሆን የመጀመሪያ ስማቸው አባ ዮሐኒ ይባል ነበር። አባ ጽጌ ድንግል በመጀመሪያ ታሪካቸው ከቤተ እስራኤላውያን ወገን የሆኑና የኦሪትን ሃይማኖት ብቻ የሚከተሉ ነበሩ። እመቤታችን በተአምር ተገልጣላቸው የሐዲስ ኪዳን ሕግ ከአቡነ ዜና ማርቆስ እንዲማሩ አድርጋቸዋለች። ጻድቁ ለኦሪት ሕግ ቀናኢ ቀናኢ ሆነው ሲኖሩ አንድ ቀን ከጓደኞቻቸው ጋር መንገድ ሲሄዱ የእመቤታችን ሥዕል አድኅኖ በጽጌረዳ አበባ መሃል ያገኛሉ። አባ ጽጌ ድንግልም በዚያች ሥዕል ፊት ላይ አንዳች ክፉ ነገር አደርጋለሁ ብሎ በኦሪታዊ ጓደኛቸው ጋር ተፎካክረው ሥዕሏን ለመምታት ሲያ ሲያመሩ እመቤታችን በታምር እዛው ባሉበት አደንዝዛና በአንድ ኃይል ተይዘው ቆመው እንዲቆዩ ታደርጋቸዋለች። ወዲያውንም እመቤታችን ቤታችን ለአቡነ ዜና ማርቆስ ተገልጻ እንዲህ አይነት ቦታ ላይ ወዳጄና አገልጋዬ ሊሆን የተገባው አንድ የኦሪት ሰው አለና ሄደህ ከእስራቱ ፈተህ ሃይማኖትን አስተምረው ብላ ነገረቻ ነግራቸዋለች የአቡነ ዜና ማርቆስ ወደ ተነገራቸው ቦታ ቢሄዱ አባ ጽጌ ድንግል በተአምራት ታስረው በፊት ለፊት ካለችው የእመቤታችን ሥዕል ጋራ እየተያዩ አገኟቸው። ከዚያም በኋላ አቡነ ዜና ማርቆስ ከፈቷቸው በኋላ የሐዲስ ኪዳኑን ክርስትና በደንብ አስተምሮ ካጠመቋቸው በኋላ አመንኩሰው ስማቸውን ጽጌ ብርሃን ወይም ጽጌ ድንግል አሏቸው። አባ ጽጌ ድንግል እንደ ቅዱስ ጳውሎስ የኦሪት ምሁር ስለነበሩ ሐዲስ ኪዳን ከተማሩ በኋላ ብሉይን ከሐዲስ እያስማሙ በማስተማርና በመጻፍ ከአቡነ ዜና ማርቆስ ጋራ ለአገልግሎት ተዘዋውረዋል። አብረውም ብዙ ዘመን ተቀምጠዋል። አባ ጽጌ ድንግል በደብረ ብሥራት አቡነ ዜና ማርቆስ ገዳም አበ ምኔት ተደርገው ተሹሞ ነበረ። ከዚህም በኋላ አባ ጽጌ ድንግል ለእመቤታችን ልዩ ፍቅር ስለነበራቸው ምስጋናዋን ይናፍቁ ነበረ፣ በጾም በጸሎት ይጠይቋት ነበረ። እመቤታችን እንደ ቅዱስ ያሬድ ምሥጢርን ገልጻላቸው ማኅሌተ ጽጌ ወስቃ ወሰቆቃወ ድንግልን ደረሰዋል። አባ ጽጌ ድንግል ከዕሴይ ሥር የምትገኘው እመቤታችን በትር ከእሷ የሚገኘው መድኃኒ ዓለምን በጽጌና በፍሬ በመመሰል እመቤታችን ልጇን ይዛ በግብፅ በረሃ መከራ በመቀበሏን የቅዱሳን መጻሕፍት ሐተታ በመውሰድ ምሥጢር አዘል ታሪኮቿን ተግሣጽንና ተማጽኖን የያዘ ኃይለ ቃል በስነ ግጥም መጠን ተለክቶና ተመጥኖ የተዘጋጀ እንደ መዝሙረ ዳዊት 150 ጸሎት አድርገው ማኅሌተ ጽጌን ደርሰውላታል። የመላ የ የላመ የጣፈጠ ከመብላት ተቆጥበው ጥሬ ቆርጥመው ዘጠኝ ዓመት በታላቅ ተጋድሎ ከኖሩ በኋላ የመቤታችን ስደት በጣም በጥልቅ የሚናገረውን ማኅሌተ ጽጌ የተሰኘውን ድርሳናት የደረሱ ታላቅ አባት ናቸው። ውኃም በሶስት ቀን አንድ ጊዜ ብቻ ነበረ የሚጠጡት። አቡነ ጽጌ ድንግል ከደብረ ሐንታው ከአቡነ ገብረ ማርያም ጋራ አንድ እንደ አንድ ልብ መካሪ አንድ አንድ ቃል ተናጋሪ ሆነው እመቤታችንና ፈጣሪዋን ልጅዋን በጎ መዓዛ ባላቸው አበቦች ፍሬዎችም እየመሰለ የሚያመሰግነውን ድርሳናቸውን በመዝሙረ ዳዊት መጠን አንድ መቶ ሃምሳ አድርገው ደርሰዋል። አቡነ ገብረ ማርያም እና አቡነ ጽጌ ድንግል ማኅሌተ ጽጌን በጥምረት ሊደርሱት የቻሉት አቡነ ገብረ ማርያም በወሎ ክፍለ ሀገር በወር አውራጃ ልዩ ስሙ ደብረ ሐንታ በሚባለው ገዳም የሕግ መምህር ሆነው በተሾሙበት ወቅት ነበረ። አንድ ዓመት አቡነ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሐንታ መጥተው ደብረ ብሥራት አቡነ ጽጌ ድንግል ገዳም ገብተው ከመስከረም 25 ህዳር አምስት ያለውን የዘመነ ጽጌ የ40 ቀን አገልግሎት ከአቡነ ጽጌ ድንግል ጋራ ፈጽመው ህዳር 8 ቀን ወደ ደብራቸው ደብረ ሐንታ ይመለሳሉ። ከዚህም ሁለት ታላላቅ ቅዱሳን እንዲህ እያደረጉ በየተራ አንደኛው ወደ አንደኛው ገዳም እየሄዱ እስከ እለተ እረፍታቸው ድረስ በፍጹም ፍቅርና ትህትና አብረው መቤታችንን ሲያገለግሉ ኖረዋል። የጻድቁ ቅዱስ አጽማቸው፣ ቦታቸውና የደረሷቸው በርካታ ድርሳናቶች በገዳማቸው በደብረ ጽጌ በክብር ተቀምጠው ይገኛሉ። አባ ጽጌ ድንግል በዚች ገዳማቸው በጣም በርካታ ተማሪዎችን አፍርተዋል። በተ በተለይም ወይም በወተት ሜዳ በተባለው ቦታ ቃለ ግዛፍሄርን በሰፊው ለትውልድ አስተላልፈዋል። አምሃራ ሳይንት ቦረና ከአባ ጊዮርጊስ ዘጋስጫ ገዳም የአምስት ሰዓት የእግር መንገድ ከተሄደ በኋላ የሚገኝ ወይም ደብረ ጽጌ ከአንድ ወጥ አለት ተፈልፍሎ የተሰራው ሲሆን አሰራሩም እጅግ ድንቅና ውብ ነው። የአቡነ ጽጌ ድንግል ገዳም ከአባ ጊዮርጊስ ወር ዘጋ ስጫ ገዳም ጋር የሚያገናኘው በእግዚአብሔር ድልድይ የተባለ አስገራሚ ታሪክ ያለው ድልድይ አለው። የጻድቁ አባታችን ወርሃዊ መታሰቢያቸው ወር በገባ ሀያ ሰባት ነው። እመቤታችን ወዳጀ የአባታችን የአባ ጽጌ ድንግል ጸሎታቸው በረከታቸው አይለየን። መድሀኒ ያለም ማለት ዓለምን ያዳነ የዓለም መድኃኒት ማለት ነው። ሰው በመበደሉ ምክንያት ከክብሩ ተዋርዶ ይኖር ነበረ። ኢየሱስ ክርስቶስ ግን የተዋረደውን ሰው እርሱ በመስቀል ተሰቅሎ ወደ ቀደመ ክብሩ መለሰው። ምን አይነት ፍቅር ነው! ስለ እኛ ብሎ እኛን ለማዳን ብሎ ነው የተሰቀለው። ራቁቱን መስቀል ምን ያህል አሳፋሪ ነገር እንደሆነ እናውቀዋለን። ጌታ ግን እኛን ለማዳን ብሎ ራቁቱን መሰቀልን ናቀው። በፈጠራቸው ፍጥረታት ተተፋበት እኛን ትግስት ሊያስተምረን እነሱን ማጥፋት እየቻለ እሱ ግን በፍቅር እያየ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ይልድ ነበረ ክርስቶስ እኛን ለማዳን ሲሰድቡትም አልተሳደበም፣ ሲንቁትም አልናቃቸውም፣ ሲታበዩበትም ሁሉ እሱ ግን በትትና ያያቸው ነበረ። ታዲያ እኛ ደግሞ ራሳችንን ለማዳን ሰዎች ሲንቁን ሲሰድቡንም፣ ሲታበዩብንም በፍቅር በዝምታ ማለፍ ይጠበቅብናል። ይህን ካላደረግን የክርስቶስ ደቀ መዝሙር ይህን ካደረግን የክርስቶስ ደቀ መዝሙር እንባላለን። በአምስት ችንካር ነበረ የተቸነከሩት። በመስቀል የተገኙት ድንግል ማርያም እና ሐዋርያው ዮሐንስ ነበሩ። እናንተም በመስቀሉ ስር ለመገኘት ከፈለግህ ትዕግስትን፣ ፍቅርን፣ ትትናን ገንዘብ አድርግ። መድኃኔዓለም በቸርነቱ ይቅር ይበለን። ወስብሐት ለእግዚአብሔር